ቆይ ይቅርተው ለምንድን ነው አንቺም ማገዝ ሲኖርብኝ፣ በጣም ጎድች። ይሻለው አሹ አንዳንድ ነገሮች ስለ አንቺ አጫውቶኛል እና በጣም ጎበስ። የት ነሽ ሮሚ? የብርሽ ነው አብሮ። ሰላም እንዴት ናችሁ? የነጂ ሆም ኩኪንግ ቤተሰቦች፣ ሰራተኛዋ አደይ ተከታታይ ድራማ ክፍል አንድ መቶ ሰላሳ ሁለትን ይዤላችሁ መጥቻለሁ። ላይክ፣ ሸር፣ ሰብስክራይብ በማድረግ እስከ መጨረሻው አብረውኝ ቆዩ። ዛሬ እንግዲህ ሩታ ሮሚን ይቅርታ ብላታለች። ይቅርታ እኔ አንቺ ማገስ ሲገባኝ እስከዛሬ ይሄንን ሁሉ መከራ አደረስኩብሽ። ስለ አንቺ አንዳንድ ነገር አሹ ነግሮኛል። ያን ሁሉ ችግር አሳልፈሽ በጣም ጠንካራ ነሽ ትላታለች። አዎ ከፈጣሪ በታች ምርጥ እህቶችና ወንድሞች ስላሉን በእነሱ እገዛ ነው ትላታለች። ሩታ አመሰግናለሁም ትላታለች። ሮሚ ግን ለምንድን ነው እኔ ባለፈው እዚህ የነገርኩሽን? በቃ የቤቱ ሰው እኮ ስለ እኔ ነው የሚያወራው ለምን አወራሽም እያለች ትስቃለች። አይ አትፈሪ ትላታለች። ቅምጥልም በጣም አዝናለች በአባቷ ሞት። በረከትም በጣም አዝኗል። ሁሉም ቤተሰብ እና ጓደኞቿ ያጽናኗታል። ከቀብር ከተመለሱ በኋላም እንዴ ማዘሯ፣ እዚህ ምን ታደርጊያለሽ? እና ደግሞ አባቴን የገደልሽው አንቺ ነሽ ትላታለች። እንዴት እንዴት ሊሞት ቻለ አባቴም እያለች ትጮኋለች። ገለሽው ነው ትላታለች። ትደነግጣለች። በረከትም እንዴ ምን ሆነሽ ነው ታውቆሻል። ማዘሯን እኮ እየተናገርሻል ነው ይላታል። እኔ ልንገርሽ አባትሽ ሳይነሱ ተነስቶበት አፍኖት ስለነበረ ትታችሁኝ አትሄዱ አለ። እዚሁ ተቀመጥን እያለች ያለፈውን ሁሉ ታሪክ ትነግራታለች። እኔ ወንድምሽ ነኝም ይላታል። እሱማ አውቃለሁ አለው አባቴ እኮ አንተን ሳያነሳ ውሎ አድሮ አያውቅም ትለዋለች። ዳይ በንድም አደይን ይጠይቃታል። እኔ ምልሽ ሮማን ለምንድን ነው ያልመጣችሁ? ይላታል። ሮማንን እኮ እኔ እዛ ስራ አስገብቻታለሁ ትለዋለች። ምን ማለት ነው? እንዴት እዛ ስራ ታስገባ ያለሽ የነ ፍቅርን ጸባይ እያወቅሽም እያለ ይጠይቃታል። አይ ስራ ስለሌላት እዛ ብትሰራ ይሻላል። እኔም እኮ እየሰራው ነበር ከዴቭ ጋር ያለን ግንኙነት ጥሩ ስላላደለ እዛ ቤት መቆየት ስላልቻልኩ ነው ትለዋለች። ወንድሜ ወንድሜ ትየኛለሽ፣ ለምንድን ነው ታዲያ የማታወሪኝ? እስኪ እንዴት ነው ያንችና የዴቭ ግንኙነት እያለ ይጠይቃታል። ቤዛ ብቻዋን ስልክ እያወራች መንገድ ላይ ታወራለች። የምታወራውም ስለ ስለ ብር ነው። ከወንድሟ ጋር ድንገት ዳይመንድ በሩቅ ያያታል። እንዴ ይች ልጅ እዚህ ሰፈር ምን ታደርጋለች? ምን አስባ ነው ይላል። ማንንስ ነው ቆማ የምጠብቀው? ቆይ ቆይ እያለ ይከታተላታል። እደርስብሻለሁ እያለ ሩትና ፍቅር ተጣልተዋል። ፍቅር እንደ ለመደችው አሁንም ሩታን ያልሆነ ቃል ስለተናገረቻት ሩታ በጣም ተሰምቷታል። የፍቅር እናትም ትመጣለች ስላለቻት ሁሉ ትነግራታለች። እናትሽ ስለምታፍርብሽ ነው ወደ አዲስ አበባ የመጣሹም ትላታለች። ምንድን ነው ደግሞ ስላክስትሽ የምታወሪው? ትላታለች። ሳትፈለጊ ነው ወደዚህ ምድር የመጣሽው አለችኝ ትላታለች። ፍቅር አንቺ ግን መቼ ነው የምትሻሻዩው? በማለት ፍቅርን እናቷ በጥፊ ትላታለች። ቤዛ እና ቲናም ቆመው እያወራሉ። በቃ አዴ እንዴት ነው መለየት ያለብን ከዴቭ እያሉ ምክክራቸውን ቀጥለዋል። ድንገት ዳይመንድ ከኋላ ይመጣል። እናንተ ምን እያደረጋችሁ ነው ይላቸዋል። ሁለቱም ይደነግጣሉ። ማዘሯም እነ ሌሊ ባሉበት ስለ አባባ ለቅብጥል ያለውን ሁሉ ትነግራታለች። በረከት ወንድምሽ ነው የአባትሽ ልጅ ትላታለች። እሷም ትደነግጣለች። እንዴት ሆኖ ትላለች። እና ደግሞ አንቺን እኮ እናትሽን የገደለችው እሷ ናት ይሉኛል ትላታለች። እሱ ስህተት ነው። ለማንኛውም እኔ የአባትሽ ሚስቱ ነበርኩኝ በረከት ደግሞ ወንድምሽ ነው ትላታለች። እንዴ ማዘሯ አባቴ እኮ ከእናቴ በፊት ሚስት እንዳለው በጣም እንደሚወዳት ይነግረኛል፣ አንቺ ነሽ ትላታለች። አዎ በቃ በሆነ ምክንያት ተጣላን፣ ያልሆነ ነገር ተፈጠረ፣ በዛ ነው እንደዚህ ሁኚ የቀረሁትም ትላታለች። ማመን ይከብዳል ትላለች። ቅምጥል ሩትም በጣም ስላዘነች ለአሹሂዳ ፍቅር ያለቻትን በሙሉ ትነግረዋለች። እንዴ አይዞሽ፣ በቃ ፍቅር እኮ ወፈፊ ናት፣ የምታወራውን አታውቀውም። ደግሞ ቄማርቴዥ ይላታል። ለምለምን በቃ ማዘሯ ወደ ቤት እንሄድ ትላታለች። ማዘሯም ልጆቼን ትቼ ወዴት ነው የምሄደው ትላለች። ቲናና ቤዛ ያወራሉ። አደይን መግቢያ ነው የምናሳጣት ትላለች። እኔ አደይ የትም ትሄድ አይመለከተኝም፣ ግን ከዴ ብራስ እንድትወርድ ከዴይ እንድትርቅ ነው የምፈልገው ትላለች። ዳይመንድም ስለደረሰባቸው በጣም ተናዳለች። እንዴ ምን እያደረጋችሁ ነው በማለት ይጠይቃታል። እናቴ ታማብኝ፣ ቲና አንዳንድ ነገር እንድታግዘኝ እየጠየኳት ነው ትላለች። አረባክሽ፣ ሁሉን ነገር የማላውቅ መሰለሽ? እንደ አንቺ ምንድን ነው ሁሌ ሸርና ተንኮል የምታስቢው ይላታል። አንተ ሲጀመር ቁም ነገር አታውቅም ትለዋለች እቲና። አረባክሽ ይላታል። አገኘሁ ብለሽ እንደዚህ አታውሪ ይላታል። እኔም ብላችሁ ግን እናንተ ሴቶች ግን ምንድን ነው ይላችኋል ዳይመንድ። ይሄ ሁሉ ስብስብ ይሄ ሁሉ ነገር አደይን ለመጉዳት ነው አደል በማለት ሴራቸውን ያጋለጥባቸዋል። እነሱም አደይ ማናት ይላሉ። አውቀው እረባክሽ፣ የማላውቅ መሰለሽ እንዲህ፣ ዝም በይ፣ ሁለትሽንም በጥፊ ማለት ነበር፣ እዚህ ከፊቴ ጥፊ ብሎ ዳይመንድ ያባራቸዋል። ነይ ደግሞ ሁለታችሁም በአንድ መንገድ እንዳትሄዱ አንደኛችሁ ወደዛ፣ አንደኛችሁ ወደዚህ ሆናችሁ ሂዱ በማለትም ዳይመንድ ያናዳቸዋል። አዎ ስራውን ሰርቻለሁም እያለ ብቻውን ያወራል። እሩታም እኔ ከዚህ በኋላ እሮሚ እህትሽ ነኝ የሚያስፈልግሽን ሁሉ ጠይቂኝ ትላታለች። እሺ ችግር የለውም አመሰግናለሁ ትላታለች። እዚህ ሁላችንም እህቶችሽ ነን ትሏታለች። የዛሬው ክፍል ይህን ይመስል ነበር። በቀጣይ ክፍል እስከምንገናኝ ነጂ ሆን ኩኪንግን ላይክ፣ ሸር፣ ሰብስክራይብ በማድረግ ቤተሰብ የሆኑ መልካም ቀን ባይ